ሄሉ እንግዲህ ሻበላውን ይዛ መታለች። ያዙኝ ሊቀቁኝ። በነገራችን ላይ በጭራሽ አታምሮም አብራችሁ በጭራሽ በኢየሱስ ምንም አታምሩም። የሉዬ ከያብጋኑ ልታምሪ። እውነት ለመናገር ግርማ ሞገሱ ፊት ይችላሉ። ደግሞ ዛሬ ማለት ነው በጣም ሞጅ። ምንድን ነው ኤፌክት አበዛችሁ። ወኔ አስጠላብሽ። የሉዬ ማለት ነው ቁንጭ። እኔ ኮንፊደንስ ሳላደልቅ አላልፍም። እንዴ አንጨረጨርሽ እኮ ተስፋ አስቆረሹ ያብዬ ማለት ነው። ያብዬ እኮ እጃችን ላይ ያለው ወርቅ ማለት ነው፣ እንደ መዳም ይቆጠራል። ያስም ሊቀቁኝ ስትል ማለት ነው። አንተ ኤክስ የበፊት ኤክስ ስታመጣ ማለት ነው፣ የድሮ ፍቅረኛ ስታመጣ፣ እሷ ደግሞ አዳዲስ ሸበላ ነው የምታመጣው። አየ ስማርት እኮ ናት፣ ይህኔ ወንድም። ዛሬ ደግሞ ልዩ የቁንጆ ማለት ነው፣ አሳዘንሽኝ እኔ እኮ ዶሎ ቶሎ ነው የሚራሳመ ቤት ባለፈው ታናድደኝ ነበር፣ ዛሬ ግን እያቤስ ታረጋጋ ነበር። እውነት ለመናገር ውዴዎቼ አስራ ሁለት ሺ ገብተናል ገብተናል ገብተናል። ከልብ አመሰግናለሁ የኔ ውዶች። በቅርብ ደግሞ ደሞ ሀያ ሺ እንደምንገባ ተስፋ አደርጋለሁኝ የኔ ውዶች ማለት ነው። አስራ ሁለት ሺ ስላስገባችሁኝ ከልብ ከልብ አመሰግናለሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በዚህ አጋጣሚ አመሰግናለሁኝ ማለት ነው። እግዚአብሔር ያክብርልኝ፣ ክበሩልኝ የኔ ውዶች የኔ ቅኖች ማለት ነው። ላይክ እና ሰብስክራይብ ያረጋችሁ ታበረታቱን ከልብ አመሰግናለሁ። እንግዲህ ወዳችኋለሁኝ። ትላንትናና ዛሬ በሰራው ስድብ ገብታችሁ ከሴት ልጅ አፍ የማይወጣ ማለት ነው። ቅን በአያቴ ነው አደግኩት። ኔቨር ኤቨር አልሳደብም፣ ስድብም አልችልበትም። ግን እንደምታጠነክሩ እንዳትረሱ ማለት ነው። ነጽ ወደፊት ዶላር የቆጠረች ነው። እናንተ ግ ሰውን ለሰው ብላችሁ ተሳደቡ፣ አጣት ውስጥ እንደምትገቡ እንዳትረሱ ማለት ነው። እዚህ አጋጣሚ መልሰል መልሰላችሁን ከዚህ በኋላ ይንቃችኋለሁ። ከዚህ በፊት በኮሜንታችሁ መሰረት አስረዳችሁ ነበር። ገባችሁ። ሁለት ሶስት ናችሁ። እናንተ ደግሞ የሩታና የአብርሽ አሽካር ናችሁ። የአብርሽሽ ጨዋ ናችሁ። ሶሪ የሩታ አሽቃባጭ አሽካር ናችሁ። ልበላችሁ አዎ ክብር አይወድላችሁም አክብሪያችሁ ቪዲዮ ሲሰራ። ኤንዌይስ ዛሬ በመጣው እና ሄሉ እንግዲህ ቪዲዮ በጊዜኑ ለቀቁ ማለት ነው። እንግዲህ አንድ ሸበላ ይዛ አልፈልግም፣ ከዚህ በኋላ አንቴ አንተ እኔ ጋ መድረስ አትችልም፣ ብደስ ራሱ ብታናግረን ራሱ አስፈቅደኝ፣ ስታገኘኝ ደግሞ ይሄ ሸበላ ከጎኔ አይጠፋም አለች። ቦይ ምንድነው? ቦይ ፍሬንድ ሳሆን ጋርድሽ መሆን አለበት። እንግዲህ እኔ ቆንጆ ማለት ነው። የእውነት ሄሉ፣ አንድ ነገር ልንገርሽ። ክብርሽ ስቅ ያደረግሽ እንደሆነ እንዳትረሽ ማለት ነው። አየሽ ከአሁኑ ሴት ትቀያይራለሽ የተባልሽ ምንድነው፣ ሶሪ፣ ወንድ ትቀያይራለሽ የተባልሽ ነው። ይገባሻል። ለምን ብትከበር አሪፍ ነው። ዘለሽ ወንድ ጋር ከሚታይ አርፈሽ እንደ ቤትሽ ይዘግተሽ ብትቀመጭ ይመረጣል ብዬ ነው ማስበው። ከምትሳደቢ እያንዳንዱ ሚዲያ ላይ ስለወጣ ህይወትሽ ላይ ደግሜ ነግርሻለሁኝ ትልቁ ዋጋ ያስከፍልሻል ብዬ ነው ማስበው። ስትከበሪ ደግሞ ታከበሪ። ልጁ አክብሮሽ ጥፋተኛ፣ ስንት ጥፋተኛ አጥፍተሻል፣ ተሻል እሱም አጥፍተዋል። አክብሮሽ ይቅርታል ሊጠይቅሽ ሲመጣ ወንድ ያስከትልሽ መምጣት አልነበረብሽም። እውነት ለመናገር አይኖ እሱ ለማናደደው እናውቃለን። ዛሬ ራሱ ማለት ነው በቃ ከወንድ ጋር ስለመጣች ነው እንጂ ለማናደድ ስለፈለገች ነው እንጂ፣ እቅፍ አበባስ ብትቀበል ደስ ይላት ነበር። አየሉዬ አየሉዬ፣ እንደምን ይሻልሻል? በንዴት የምትወስኝ ውሳኔ ሆኔ አቅጣጫ ያስታል ብዬ ነው ማስበው። ጥሩ አይደላም፣ የኔ ቆንጆ ተረጋጊ፣ ማለት ነው። እያብያ እንተውም፣ ተረጋጋ። ከሷ ተሽሎ መገኘት አለበት። ታገዛት፣ እስከ መጨረሻ ታገዛት። ለምን አንተ ለማናደድ ያደረገችው ነገር ነው እንጂ አንተን ጠልታ አይደለም ወንድሜ። እንግዲህ እውነት ለመናገር ስታረጋጋ ነበር ልዩ ማለት ነው። የእውነት የወደድኳት መጣሁ ልበላችሁ ስላቸው እኔ የጥላቸም የለብኝ ግን በሰራችሁ ስራ ተናግሬያት ነበረና፣ አሁን ደግሞ ጥሩ ስራ እየሰራች ነው። አይታችሁ ከሆነ እግዚአብሔርን ነው ምላችሁ። ያብን በደንብ አይን አይን እያየች ነው፣ እሱ ሲያወራ ማለት ነውና ፍቅሩ አልወጣላትም። እውነት ብዙ ነገር ነው የምታስተምሩ ከነገራችን ላይ ለምትወዱ ደስታ ስትሉ አሳልፋችሁ ነው የሚሰጡት። አንዳንድ ሰው ቢሆን በቃ ተዋት ምናምን የራሱን ለማድረግ ይሞክራል። እሷ ግን አሁንም ተናዳ ነው ከልባ አይደለም ያለች ያስረዳች ነበር እና አሁን መረጋጋት ያስፈልጋል ብዬኑ ማስበው ማን ነው ያብጋ ነው በቃ አንተን ለማናደድ እንዳደረገችው መረዳት አለብህ። ከልባ አይመስለኝም ልጁ ራሱ ምንም የገባ አይመስለኝም። አወራም ጭራሽ ወሬ አይሰማም። ጋይስ ያውራ እና ሄለን ጥሩ አይደለም። ተረጋጊ ቆንጆ ማለት ነው ወንድ በቃየር አይደለም ገባሽ። አንዱም ወደ ፈጣሪሽ ተመልሰሽ ፍቅራችን አድሰኝ፣ ፈጣሪ ሆይ መጨረሻችን የሁለታችን መጨረሻችን አሳምርልን ብለሽ መለመን አለብሽ ብዬ ነው የማስበው። ወንድ ጋር ውጡ መለጠፍ ትርጉም የለውም። ያ እንደዛ ነው ብዬ ነው የማስበው እናንተ ደግሞ። ኮሜንት እንዳለ ከእንዳልክ ጋ ከእንዳልክ ጋ ከእንዳልክ ጋ በግድ ነው እንጂ ልጅቷ ወደ ኋላ መመለሳት ትፈልግም። ጋይዝ እና ሄሉዬ ትክክል አይደለሽም። ወደ ራስሽ ተመለሽ፣ ላይፍሽን ማስተካከል ያለብሽ አሁን ወንድ ወንድ ስለተቀያየርሽ ምንም ነገር አንቺ የሚያከብርሽ አንቺ የሚያኖርሽ አንቺ ታቃልሽ እና ተረጋግተሽ ብታስቢ አሪፍ ነው ብዬ አስባለሁ። እሱም ባት ጉጂ አሪፍ ነው ብዬ ነው ማስበው። እናንተ እንዴት አያችሁ? ወዳችኋለሁ። ላይክ አድርጉልኝ። ወዳችኋለሁ።